ዳግም ትንሣኤ። በዓለም ላይ የምትኖሩ ኦርቶዶክስያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ዛሬ እንግዲህ የትንሣኤው የመጀመሪያው ሳምንት ስምንተኛ ውሁር ላይ እንገኛለን። ዳግም ትንሣኤ ይባላል። እንግዲህ ዳግም ትንሣኤ ያሰኙ የተለያዩ የእግዚአብሔር ሀሳቦች አሉ። እነሱን አስቀድመን እንመልከታቸው። የመጀመሪያው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ላይ ዮናስ ሶስት ቀንና ሶስት ሌሊት በአሳ ሆድ ውስጥና በባህር ውስጥ አድሮ በሰላምና በጤና እንደወጣ እንደ መሰከረና የትንሣኤው ባለቤት ኢየሱስ ክርስቶስ በሦስተኛው ቀን ተነስቶ ትንሣኤውን ለዓለም እንደሚያሳይ አስቀድሞ ተናግሮ ነበረ። ዮናስ ወደ ነነዌ ላለመሄድ ወደ ተርሴስ ኮብሉሎ ድሄር ሲል መርከቡን ያዘበት ወደ ባህር ገባ። በአሳ ሆድ ውስጥ ሶስት መዓልትና ሶስት ሌሊት አደረ። በዚያ በአሳ ሆድ ውስጥ ኖ ሰው በቀብጸት ምስ ተዘከርክዎ ለእግዚአብሔር ነፍስ የበዛለች ጊዜ እግዚአብሔርን አሰብኩት ብሎ በአሳ ሆድ ውስጥ ሆኖ ንስሐ ገብቶ ግን ማደኛ በተስተካከለ ቦታ ሆነ ንስሐ መግባት አልቻልንም። በቤተ ክርስቲያን ተገይተን በቤታችን ላይ ሆነን በስራ ቦታችን ላይ ሆነን ለንስሐ ጊዜ አልሰጠንም። ዮናስ ግን በአሳ ሆድ ውስጥ የማይመቸው ተመችቶት፣ መኖሪያው ያልሆነው መኖሪያው ሆኖ በዚያ ሆኖ ስጸል አይተነዋል። እንግዲህ ከወጣ በኋላ ነው ሄዶ ወደ ነነዌ የሰበከው ማለት ነው። ስለዚህ የዮናስ ከአሳሆድ ውስጥ በሶስተኛው ቀን መውጣት ለክርስቶስ ትንሣኤ ምስክር ሆኗል ማለት ነው አንደኛ ነው ሁለተኛው የዮሐንስ ወንጌል ምዕራፍ ሁለት ከአስራ አምስት ጀምሮ ባለው ደግሞ በዓላቸውን ሊያከብር ገብቶ በዓል ውስጥ የነበሩት ሰዎች ጥሮች እንዳልነበሩ ካወቀ በኋላ ቤተ መቅደሱን እንደሚያጸዳና እንደሚያስተካክል ሲነግራቸው የአባቴ ቤት የጸሎት ቤት እንጂ የመሸጫና የመለወጫ የመሸቀጫ አይደለም ሲላቸው እነሱ መስማት አልቻሉም። ነገር ግን ጅራፍ አብጅቶ እነሱንም ገርፎ አባረረ፣ መደርደሪያቸውንም ገለበጠ፣ በጉንም ላሙንም ሁሉንም አስወገደ። በሌላ መልኩ የገበያ ቦታቸውን ፈታ ነው የሚለው። በዚህም ጊዜ ነው በአይ ስልጣን ትገብር ዘንተ፣ በማን ስልጣን ይን ታደርጋለህ ምን ምልክት አለህ ሲሉት ይህን ስትው ለዝንቱ መቅደስ ዋና አነስቶ በሣልስት ዕለት ይህን ቤተ መቅደስ አፍርሶት በሶስተኛው ቀን አነሰዋለሁ ብሎ ተናግሮ ነበረ። ሁለተኛው ነው። ሶስተኛው ደግሞ ዮሴፍና ኒቆዲሞስ ሲገንዙት ዝም ብለው ይገንዙት ነበር፣ እና ዝም ላችሁ እንደው እንደ ሩቅ ትገንዙኛላችሁ ብሎ ሲያናግራቸው ደነገጡ። እንግዲህ 6666 ግደታ ተገርፎ በአምስት ሚስማር ተቀኖ ወይም ደግሞ ተሸንክሮ በአንድ ጦር ተወግቶ ብምራቅ ተተፍቶበት ሀሞት ጠጥቶ ቆራርጦ የሚጥል ከዚህ በኋላ ነፍሱን ከሥጋው ከለየ በኋላ አውርድዎ እምዲበ በመስቀል ዮሴፍና ኒቆዲሞስ ከመስቀል ላይ አውርደው ሊቀብሩ ስትሉ አጥበው ገንዘው ሲያስተካክሉ ዝምላችሁ ለምን ትገንዙኛላችሁ? አንበሰ ሳይንቱ እግዚአብሔር ኢየሱስ አይኑን ግልብጥጣ አደረገና ገልጦ ማለት ነው። አጠቃላይ እንግዲህ ከሥጋውን ከነፍሱ ከለየ በኋላ ግልጥጣ አደረገና አይኑን ዝምላችሁ አገንዙኛላችሁ ምን እንበል ሲሉት ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የተወለደ የተጠመቀ የተሰቀለ ነገር ግን የማይሞት በሶስተኛው ቀን የሚነሳ እያላችሁ ገንዙኝ አላቸው። ገነዙ፣ ቀበሩት። ባጭሩ አሁን እንደተናገረው እነሱ ቀበሩት። አይሁድ ግን እንዳይነሳ ጥበቃ ቀጠሩና በላይም በታችም ወታደሮችን አቆሙ። በሌላ መልኩ ደግሞ እንዳይነሳ ትልቅ ደንጋይ በመቃብሩ ላይ ያስቀመጡ እሱ ግን በአብይ ኃይሉና ስልጣን በራሱ ኃይልና ስልጣን በዚህ ነው ክርስቶስ ተንሥአ እሙታን ክርስቶስ ከሙታን ተለይቶ ተነሳ። በአብይ ኃይሉ ሥልጣን በራሱ ኃይልና ስልጣን አጋዞላ አዳም አዳም እነጻ ወጣው ሰላም እሚዜ ሰኮነ ሰላም፣ ከዚህ በኋላ ፍጹም ሰላም ሆነ ብለን አሁን ይህን ባለ ሀምሳውን ሰላምታ የምንለዋወጠው ለዚህ ነው። በራሱ ኃይልና በራሱ ስልጣን አስር ሰዓት ሌሊት በቤተልሔም የተወለደው አስር ሰዓት በዮርዳኖስ የተጠመቀው፣ አስር ሰዓት በጎልጎታ በሶስተኛው ቀን ተነሳ። ክብርና ምስጋና ለመድኃኒዓለም ይሁን። ተነሳ የመጀመሪያው ይሄ ነው እንግዲህ። ከተነሳ በኋላ ለነ ማርያም መግደላዊት ለነ ማርያም የቀለዮጳ ሌሎቹም ታያቸው፣ ለነሱም ሆነም፣ ሄደው ተናገሩ። እንግዲህ ያው የትንሣኤ ምስክር ሴቶችን አደረጋቸው። ሴቶች ክርስቶስ እንደተነሳ ሁዳ ንግራ ለአርደ ከመተርሳይ ኩምነ ሙታን ከሙታን ተለይቼ እንደተነሳ ሂዳችሁ ለሐዋርያት ተናገሩ ተባሉ። ሴቶቹ ያው የክርስቶስ ትንሣኤ ምስክሩ ነዋል። ያው ፈጥነው እንዲያደርሱት ነው። እንደገና ደግሞ ዮሴፍና ኒቆዲሞስ ገንዘው ቀብረው ስለነበረ ትንሣኤውን ደግሞ ለሴቶች ማድረጉ ነው፣ እግዚአብሔር ስለማያዳላ። በአጭሩ ግን ያው ተነሳ ማታውኑ፣ ወዲያውኑ 12 ሰዓት ደቀ መዛሙርቱ መነሳቱን አውቀው ሰምተው በማርያም ቤት ተሰብስበው እንዳሉ ይህ ነው እንግዲህ እንዳሉ ኢየሱስ ክርስቶስ ምን አለም ወደ ሐዋርያት ወዳሉበት ወደ ተዘጋው ቤት ገባ። እግዚአብሔር አምላክ ወደ ሕይወታችን እንዲገባ የእሱ መልካም ፈቃዱ። እንዳይወጡ ፈርተው፣ እንዳይነጋገሩም ሰግተው ባሉበት ሰዓት ላይ ኢየሱስ ክርስቶስ መስኮቱም በሩም ዝግ ሆኖ ገባና ሰላም ለእናንተ ይሆን አላቸው። ሰላም ላጣቸው ለሀገራችን ሰላም ላጣቸው ለዓለም እግዚአብሔር ሰላም ይበልልን፣ ሰላም ይመልስልን። ሰላም አላቸው። ደነገጡ፣ ይላል ሲደነግጡ፣ አይዟችሁ እኔ ነኝ አትፍሯላችሁ። የሚገርም ነገር ነው። በባህር ላይም ሲደነግጡ፣ አይዟችሁ አትፍሩ ይላል። እንደገና ደግሞ በተዘጋ ደጅም ገብቶ ደግሞ አትደንግጡ፣ ሰላም እኔ ነኝ፣ አትፍሩ ይላል። እግዚአብሔር አምላክ አትፍሩ እንዲለን መልካም ፈቃዱ ይሆንልን። ከዚህ በኋላ ጎኑን የተወጋውን፣ ግንባሩን፣ ደረቱን፣ እግሮቹን፣ እጆቹን በቅንዋት የተቸነከሩትን አሳያቸው። ተነስቻለሁና ሰላም ሰጣቸው። ይልቁንም ደግሞ ክህነትን አደላቸው። ይልቁንም ደግሞ በመንፈስ ቅዱስ አዎ፣ ከዛሬ ጀምሮ የእሱ ደቀ መዛሙርቱ ነው የእሱ ስራ እንደሚሰሩ ነገራቸውና ስልጣነ ክህነትን ሰጣቸው ይላል። ይህና አሳይቷቸው መከራው ያን ያለቀው ሰውነቱን እንደገና አዎ አጥንቱ ተቆጥሮ ደግሞ ፈሶ በቀራንዮ ተሰቅሎ በጎልጎታ ተቀብሮ የነበረው አምላክ ያንን ንጹህ ስጋ እንደገና መልሶ ይዞ መነሳሱን ካሳያቸው በኋላ ሰላም ብሏቸው ሄደ። ነው እንግዲህ የመጀመሪያው ነው እንግዲህ የመጀመሪያው እሑድ ይሄ ነው እንግዲህ አዎ፣ በስቅላት በመቃብር የተከናወነው በትንሳኤ የተገለጠ በትንሳኤ የተገለጠው ደግሞ ወደ ተዘጋ ቤት ገብቶ በተዘጋ ቤት ሰላም ለእናንተ ይሁን አለና ሰላሙን አደላቸው። የተወጋውን የተቸነከረውን፣ ሁሉን ጉዳት የደረሰበትን አካሉን በአጠቃላይ አሳያቸው፣ ሰላምን ሰጣቸው፣ ሃብተ ክህነትን ሰጣቸው እና ተለያቸው ይላል። ከዚህ በኋላ እንግዲህ ቶማስ ሲመጣ ጌታ ተነስቷል ሲሉ ታላምናቸው አለ አንተ ካላ እያታምንም ብለው በዚህ እያሉ እንዳለ ነው እንግዲህ ወደ ዛሬው ታሪክ ስንመጣ አንደኛ የመጀመሪያው ሁር ትንሣኤ ቃል እግዚአብሔር በዛሬው ቀን ይደገማል። ወንጌሉም የባለፈው ወንጌል ነው። ቅዳሴውም ያው ቅዳሴ ነው። ምስባኩም ያው ምስባክ ነው። ሁሉም ነገር ግጻዊው መልሶ የባለፈው ነው ማለት። ስለዚህ ዳግም ትንሣኤ የተባለው የመጀመሪያው ትንሣኤ ቃል እግዚአብሔር በዚህ ቀን ስለሚነገር ያው ዳግም ትንሣኤ ያስባለ ያ ቃል እግዚአብሔር ነው በዚያን ቀን ከሌሊቱ ሶስት ሰዓት ወይም ሁለት ሰዓት ጀምሮ ሲነገር የነበረው ቃለ እግዚአብሔር መልሶ ደግሞ የዳግም ትንሣኤ የሚነገረው እሱ ስለሆነ ዳግም ትንሣኤ ተብሏል ቃለ እግዚአብሔር እንደውም ከእሁድ ጀምሮ እስከ እሁድ ያለው አንድ ስለሆነ ለምሳሌ አሁን ከእሁድ ጀምሮ እስከ እሁድ ሰኞ ማይዶት ማክሰኞ ቶማስ ረቡዕ አላዛር ሐሙስ አዳም ሐሙስ ዓርብ ደግሞ ቤተክርስቲያን ቅዳሜ ቅዱሳት አንስት ብለን እሁድ ያው አንድ ነው መደዳውን ከሁድ እስከ ሁድ ያለው አንድ ሁድ ነው ስለዚህ ዳግም ትንሣኤ የተባለው ከሁድ የጀመረው ቃል እግዚአብሔር በሁድ እስከሚጠናቀቅ ድረስ አንድ ቃል እግዚአብሔር አንድ አይነቱ ነው ከርሞ ዛሬ ይትፌሳ ያው ትፌሳ ነው ምስባኩም ወንጌሉም አንድ ስለሆነ ለዚህ ነው አንደኛው ማለት ነው ሁለተኛው ደግሞ ዳግም ትንሣኤ ያስባለው ቶማስ አላምንም ቢል ቶማስን ሊያሳምን መጦ ቶማስን ያሳመነበት ቀን ስለሆነ ነው ምንድን ነው ያለው እጅህን ዘርጋ አማኝ እንጂ ተጠራጣሪ አትሁን ብሎ አሳምኖ ቶማስን የራሱ ደቀ መዝሙን ያደረገበት ስለሆነ ይሄ ነው ሁለተኛው ማለት ነው። እሱም በመጨረሻ ታሪክ ላይ እናየዋለን። ሌላው በዚሁ ቀን ወደ ተዘጋው ደጅ ገባ ነው የሚለው ወደ ተዘጋው ደጅ የሚለውን ሊቃውንት በሶስት አይነት መልኩ ያዩታል። አንደኛ ትንቢተ ሕዝቅኤል ምዕራፍ አርባ አራት ቁጥር አንድ ላይ ምንድነው የሚለው ሕዝቅኤል ሕዝቅኤል የተዘጋ ደጃፍ እየው ቀይ ጎን ማሳገባ ቀይ ጎን ማሳወጣ ለዘላለም ተዘግቶ ይኖረኛል ብሎ ይኖራል ብሎ ተናገረ። ያም የእመቤታችን የድንግል ማርያም ንጽህናዋን፣ ቅድስናዋን፣ ድንግልናዋን ነው። ቀይ ጎልማሳ የተባለ መድኃኔ ዓለም ነው። ገባ ማለት ተጸነሰ ማለት ነው። ወጣ ማለት ተወለደ ማለት ነው። ስለዚህ በድንግልና ተጸንሶ በድንግልና የተወለደው አምላክ በተዘጋ ደጅ ወደ ሐዋርያት ገባ ነው። አንደኛው። ሁለተኛው በአዲስ መቃብር በአዲስ መቃብር ሦስት መዓልት ሦስት ታድሮ የተነሳው አምላክ በተዘጋ መቃብር የተነሳው አምላክ ማለት ነው። በተዘጋ መቃብር ክፈቱልኝ መቃብሩን መግነዙን፣ ፍቱልኝ፣ ደንጋዩን አንሱልኝ ሳይል በራሱ ኃይልና በራሱ ስልጣን ተነስቷል። ሁለተኛ ነው። ሶስተኛው ያው እንግዲህ ወደ ዋናው ታሪክ ስንመጣ የዮሐንስ ወንጌል ምዕራፍ ሃያ ቁጥር 19 ላይ በሳምንቱ የመጀመሪያው ቀን ይላል የስምንተኛው እሁድ ማለት ነው። ኢየሱስ ወደ ሐዋርያት ሄደላቸው ይላል። እግዚአብሔር ወደ ህይወታችን ይምጣልን። በተዘጋ በር በተዘጋ መስኮት ገባና ሰላም ለእናንተ ይሆናላቸው ይላል። ይሄ ሁለተኛው ነው። እንግዲህ ዳግም ያስባለው ይሄ ነው። የመጀመሪያው እሑድ ለሁሉም ለአስሩ ታያቸው። ቶማስ አልነበረም። ይሁዳም ያው ወጥቷል። አስሩ ግን በአንድ ላይ እንዳሉ አሳይቷቸዋል። አሁን ቶማስ አለምንም ስላለ በሳምንቱ ዳግም ትንሣኤ፣ ያስባለ ይሄ ነው። በሳምንቱ መጣና ገባ። ቶማስ አለው። አቤት አለ። ተነስ አለው። ብድግ አለው እጅህን አምጣ ነው። እጁን ወሰደ፣ ወደዚህ አስገባ፣ የተወጋው ጎንን ወደተወጋው ጎኑት። አዎ ዛሬ ቤተክርስቲያን የተወጋውን አካሏን የተጎዳችው ጉዳቷን ለዓለምም ለሕዝቧም ታሳያለች። እንደምናየው በቤተክርስቲያን ላይ እንደምናየው በአገልጋዮች ላይ እንደምናየው በክርስቲያኑ ላይ ያለው ተጽዕኖ እንደዓለምም እንደ ሀገርም ከባድ ነው። ነገር ግን እያሳየች ያለች እየፈረሰ ያለውን እየሞተ ያለውን እየተጎዳ ያለውን አካል በማህበራዊ ሚዲያም እንዲሁም በወንጌል አገልግሎትም እንዲሁም በማንኛውም ቃላትና አነጋገር የስብከት ዘዴ ጉዳቷን እየተናገረች ነው። ጉዳቷን እየተናገረች ነው። እየቀለለ ያለውን ክብር፣ እየወረደ ያለውን ክብር፣ እየወረደ ያለውን ልልና ጉዳቷን እየተናገረች ነው። ከዚህ በኋላ ጉዳቱን አሳየው ነው የሚለው ጎኑን፣ እጁን አስገባ። ሲያወጣው እጁ ሰለለ ወይም ደግሞ ቀለጠ እንደሻማ የነገጠ መልስ አስገባው አለው አስገባው። ከዚህ በኋላ እንደ መጀመሪያ ሆነለት። አመንክ አለው። እግዚአብሔር አምላኬ ጌታዬ አምላኬ አለ። ስላየህ አመንክ፣ ብፁዓን ሳያዩ የሚያምኑ ናቸው አለና ቶማስን አሳመነው ነው። አራይ ለቶማስ ለቶማስ የተወጋ ጎኑን አሳየው። ለእንድሪያስ ቅንዋተ ደይሁ፣ ለእንድሪያስ ደግሞ ግንባሩን፣ ደረቱን፣ እግሮቹን፣ እጆቹን የተቸነከረውን አሳየው። ዛሬም እንደዚህ ነው። ገላትያ 3:3 ላይ ሐዋርያው ቅዱስ ጳውሎስ እናንተ ገላትያ ሰዎች ኢየሱስ ክርስቶስ እንደ ተሰቀለ ሆኖ ተስሎ ይታያል እንዳታስተውሉ አዚም ያደረገባችሁ ማን ነው? እያለ ሲናገር እንሰማዋለንና። ስለዚህ በእውነት ዳግም ትንሣኤ ማለት እንግዲህ አሁን ቃል እግዚአብሔሩ የትንሣኤውና የዛሬው አንድ መሆኑ፣ በሁለተኛ ደረጃ ደግሞ በመጀመሪያው ትንሣኤ ለአስር ሐዋርያት ታየው፣ በሁለተኛው ታያቸው። በሁለተኛው ትንሣኤ በሁለተኛው ደግሞ ቶማስን ጨምሮ ለአስራ አንዱ ታያቸው ማለት ነው እና ስለዚህ ዳግም ትንሣኤ ማለት ይህን ነው የምናገረው። በሌላ መልኩ እንግዲህ የተለያዩ ስርዓቶች አሉ። አንደኛው ዳግም ትንሣኤ ሲሆን፣ በሁለተኛ ደረጃ ደግሞ ምንድን ነው የሚሉት መተርጉማን አባቶቻችን አንደኛው ዳግም ትንሣኤ ነው። ሁለተኛው የመገለጥ ቀን ተብሏል። መገለጥ ማለት ምንድን ነው? ወደ መቃብር ወረደ፣ በሶስተኛው ቀን ተነሳ፣ ለሐዋርያት ታየ፣ ለሴቶች ታየ። ከዚህ በኋላ በዛሬው ቀን ደግሞ ለሐዋርያት ተገልጦላቸዋል። መገለጥ የተባለው ለዚህ ነው። አዎ ተጸንሶ፣ በመሬታችን ተወልዶ ተገለጠ። እንደገና ደግሞ ወደ መቃብር ገባ፣ በሶስተኛው ቀን በትንሣኤ ተገለጠ። እንደገና ደግሞ በዛሬው ቀን ደግሞ ለቶማስና ለሁሉም እንደገና ተገለጠላቸው። ሁለተኛ ነው። ሶስተኛው አግበው ተግብር ይባላል፣ ፈጸም ነው ይባላል። ይሄ የዛሬው ቀን ማለት ነው። አባ ሰብሃኒ በስባትቅ አባቴ ሆይ እያለ ጌታ በዮሐንስ ወንጌል ምዕራፍ 17 ላይ ያለው ሙሉ ቃል፣ ያ ጸሎት በጌቴ ሰማኒ ሐሙስ የተጸለየው ጸሎት፣ ዛሬ የሚነበበው ወንጌል እሱ ነው ማለት ነው። እሱ ደግሞ ወንጌሉ እንዲህ ይላል ወፈጸም ከትንቢተ ነቢያት ይላል ቅዱስ ያሬድ በዝማሬው ላይ እንግዲህ ስራዬን አጠናቅቻለሁኝ ጨርሻለሁኝ 33 ዓመት ከአራት ወር ከአስር ቀን የተላኩበት ተልኮን ፈጽሜያለሁ ብሎ የጸለየው አንዲት ቤተ ክርስቲያን፣ እንዲሁም ደግሞ አንድ የተቀደሰ አምላክ፣ እንዲሁም ደግሞ ሐዋርያዊት ቤተ ክርስቲያን አለመቀፈ ቤተ ክርስቲያን እች እንዴት መጠበቅ እንዳለባት ጸሎቱን ያቀረበበት በዮሐንስ ወንጌል ምዕራፍ 17 ይነበባል። እሱም በቅዳሴው እንግዲህ አውደምረት ላይ እንማማረዋለን። ዳግም ትንሣኤ ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ፣ ሸር አድርጉ። ለሁሉም እንዲዳረስ አድርጉ። ሰላም እግዚአብሔር ከሁላችን ጋር አይሆን። ከትንሽ ደቂቃ በኋላ ደግሞ በአውደምረቱ እንገናኛለን። የቀረውም በዚያ እናስተካክላለን።